ራሱ ጥገኛ ሆኖ የሚኖር ነው። ለብቻቸው የቆመው አይደሉ። ትምህርት የላቸውም፣ ዶግማ የላቸውም፣ ቀኖና የላቸውም፣ ሪፈር የሚያረጉት አባት የላቸውም። ጭራሽ እነ ፍሬ ማንጠብስን እነ ሌሎችንም መነኮሳት አልነበሩም አሉና ቁጭ አሉ። መነኮሳት አልነበሩም፣ አግብተው ልጅ ወለዱ ነበሩ፣ ሚስት የነበራቸው ናቸው። ታዲያ እኔ እኮ በጣም የሚያሰቅ እኮ ነው ጭንቅላታቸው ሊያደረጉት ቆብ አክሪል እኮ ብዙ እኮ ትርጓሜ አለው። የማ የአቶ ጽጌ ማለት ነው ክህነት ደግሞ በጣም ያሳቀኝና የገረመኝ ክህነት ከመጀምሮ ነው እርስዎ ቄስ የሆኑት ሲባሉ መሪጌታ ነበርኩ። መሪጌታ ክህነት ነው እንዴት ይሄን ያውቁም። መሪጌታነት ክህነት ነው። መሪጌታነት እጅ በመጫን የሚሰጥ ክህነት ነው። በቀባሜሮን የሚፈጸም ነው። አይደለም መሪጌታ፣ ግራጌታ፣ ይሄ መዘምርናት እነዚህ እነዚህ የአገልግሎት ስም ናቸው እንጂ ክህነት አይደሉም። መቼ ነው ቄስ የሆኑት? ማን ነው ቅስና የሰጣቸው? የትኛው ጳጳስ? ኦረዲ እሳቸው እኮ መሪጌታ ነኝ ባሉበት ስታተስ ነው ከቤተክርስቲያን ወጥቶ፣ ተሐድሶ የተባሉት ከቤተክርስቲያን የወጡ ተሐድሶ ተወግዜቶ የተለዩ ሰው ናቸው። ተመልሰው ቄስ የሚሆኑት? ማነው ቄስ ያደርጋቸው? የትኛው ጳጳስ? ዶክመንት አለኝ ብሎ ሁሉ የሚያወጡት መሪጌታ ነበርኩ የሆነ ነገር አስተምር ያለው ቄስ የሚል ነገር አለ ነበር። ምንድን ነው ያሉት? መሪጌት አገሊ ያቺ ያደረጓት ራሱ ቆቡ የውሸት ናት፣ ፌክ ናት፣ ማስመሰያ ናት፣ ሌብነት ናት፣ ተኩላነት ናት። እና ይህን ሁሉ አይ ቲንክ ያን ማሳየት ችለናል። እና ትልቁ ነገር መልስ የዋህድዬም አልተመለሰም፣ የመምህር ብርሽ አልተመለሰም። የብዙዎቻችን ጥያቄ በተለይ ነገረ ድነትን የተመለከቱ ጥምቀት፣ ቅዱስ ቁርባን ላይ ደፈር ብሎ ለመመለስም ትምህርታቸውን ለማስቀመጥም ዝም ብለው በቃ ማርቆስ ወንጌል 1616 እንደዚህ ይላል እያሉ ለመሸዋወር ነው እንጂ የሞከሩት፣ እርግጥ ያለ ትምህርትም የላቸውም። እና አይ ቲንክ እንዲሆን በጣም ውጤታማ ነበረን ገር ተክላይ ማለት ነው የዋሹትን እና በኋላ ምን ብለው እንዳስተካከሉ ማየታቸዋል አይደል። መጀመሪያ ዋሹ፣ ከዛ ግዕዙን አንብቡትና ተርጉሙ ስላቸው ግን ምን አሉ? ያው እንግዲህ መጽሐፉ ታካከለ ነው እንግዲህ አሁን ተስተካክሎ ሊሆን ይችላል አሉና ቁጭ አሉ። ውሸት ገለተክ ላይ ማለት ተስተካክሎም አያውቅም ታርሞም አያውቅም ያው የነበረውን ያለው እስካሁን። እና መጀመሪያ ግን ዋሽተው ነበረ። እና በጣም በቃ በወሸት የተሞሉ በደንብ ከሳቸው ጋር እንዲያውም ጊዜ ተገኝቶ በመጽሐፍ ቅዱስ በዶግማ በደንብ አርጎ ቢወራ ግን ምንም እዚህ ጋር የሚባል ትምህርት እንደሌላቸው ሁሉ አሳይተናልና መግባታችን ጥሩ ነው፣ ለበጎ ነው ለማለት ነው። አመሰግናለሁ። የድሮ ሰላም ሚኒስቴር ማለት ነው። የሃይማኖት ተቋማት ነው የሚመዘግበው። ከመች ጀምሮ ነው ዩ ኤን ኤች ሲ አር የሆነው? ከኦርቶዶክስ ተወግዞ የተለዩ ሰዎች መጠለያ የሆነው ከመች ጀምሮ ነው? ግራ ገባኝ እኮ። ማቆያ ያደረገን አለ መንግስት እስኪያስታርቀን ድረስ። እንግዲህ ዶግማ ስተው የተባረሩትን ሰዎች መንግስት እስኪያስታርቃቸው ድረስ በድርድር ሊገቡ ነው። ያማራቸው በድርድር ሊገቡ ሲሉ ሳቄ ሊያመልጠኝ ነበር። ውጭ ያለውና ውስጥ ያለው ሲኖዶስ በትምህርት አልተለያየም። የግለሰቦች የመቃቀር ልዩነት ነበር። እሱን ተቀራርባችሁ ተወያዩ ተብሎ እርቅ መጣ። በሃይማኖት የተለያየ ሰው ሊያውም ቤተ ክርስቲያን አንተ እኔን አትወክለኝም ብላ ያወገዘችው ሰው አምላክ፣ ኧረ አምላክ ያሳያችሁ እውነት። እንዴት መንግስት ያስታርቀኝ ብሎ ይገባል? በጣም ነው የሚያሳይ ድፍረት ነው። መምህር ጌታቸው የሳብኮት ነው ይግቡ። በውስጥም ያወራ ነውን ዝም አሉኝ። እዮባ ባይዘዊ መምህር ጌታቸው ስግደት ብቻ አይደለም እኮ ያደረጉት። አይተ ከሆነ እኮ በሽቶ በስፕሬ ነገር እኮ ቅባትም ተቀብቷል፣ ተነፍቶባቸዋል። ቀባሁ እያለ እንትና እዩ ጩፋ መንበርከክ ብቻ እኮ አደለም። ባይዘዌ ቅባት ተቀብቷል። እዩ ጩፋ ጋር ተሾመዋል። ትንቢት ውስጥ አልደረሰም። ኤግዛክትሊ እንደ ብዙ ነገር እኔ ቪዲዮ ላሳይ ነበረ ግን ያው በቃ ይቅርታ ጠይቀዋል። ትንቢትም ተነግሯል እንዴ አረ ብዙ ነገር አለ። ዘ ትንቢት ተናግራል እንደ ለምን ገብተው ታዲያ ተፈጸመ አልተፈጸም የሚለው ለምን አይነግሩን? ነው መምህር ላሳየ ቪዲዮ ነው። እሺ ኦኬ እኔ እኮ እሱን እንዲያውም ላሳይ ነበረ ግን በቃ ይቅርታ ጠይቀዋል እንዲያው ምናምን ሲሉ ጊዜ ብዬ ተውኩት እንጂ አንደኛውም ጥያቄ እሱ ነበረ ረ ቪዲዮዎቹን ሁሉ አዘጋጅቼ ነበር ልጠይቃቸው። ይሄ ስ እንዴት ነው የሚታየው? ህብረት አናረግም ትላላችሁ ግን ይኸው አለ እንጂ በደንብ ዮባ እስክታወጣ ግን ወር ሙሉ ቤት ዘግተው ያለቀሱት በጽጌ ስትወጣው ትእዛዝ ነው እንደ መምህር በላይቭ ስትሪም ነው የሚያለቅሱት። በኮንፈረንስ ኮል ባይዞ ይገባሉ። ቆይ ነግሩና ላሉ እየሳብኳቸው ነው ሳባቸው። እኔ ግን በጣም የገረመኝ ምን መሰለህ? እንትን የሚያጣምሙበት ወይ ኦኬ እያመጣው ነው ወይ ወይ ቀጣምሙበት ላይ ነበሬ

አሻባብ አሴ ምድር ሰማይ ይመልከት። ከዚህ በኋላ በከፍታ ላይ የሚያቆም ቅባት በከፍታ ላይ የሚያቆም ቅባት ሰብኮ ሰብኮ አይጠግብም። ስለ ኢየሱስ አውጆ አውጆ አይጠግብም። ተንብዮ ተንቢዮ አይጠግብም። የሩቅ ዘመን ምስጢር አሳያለሁ እግዚአብሔር፣ አይኖችን ከፍታለሁ፣ ጆሮሆን ከፍታለሁ፣ መንፈሳዊ ሌላ እግር ስራለሁ። ኦባስ ኤትያና ሉኔ ቻች ኤቭሮስያና ማነው በረከትን በበረከት ላይ አፈሳል፣ እግዚአብሔር የጸጋን ልብስ አልብሷል። ጌታ እግዚአብሔር ሆይ ከዚህ በኋላ አጋንንቶችን በስም እንዲያወጣ፣ በሽተኞች ላይ እጅን በመጫን ስምህን ጠርቶ እንዲፈውስ፣ ከአፉ የሚወጣው ቃል እንደ እርምያስ መትከልና መንቀል እንዲችል፣ ማፍረስና መገንባት እንዲችል፣ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይህንን ሰው ቀባው፣ በኢየሱስ ስም ቀባው። በምድርቱ ከፍታ ላይ አይቁም፣ አይቁም፣ አይቁም፣ አይቁም፣ አይቁም። እያበራ ይሄድ እያበራ ይሂድ። የልብሱን ጨርቅ ለፎው ሲጠቀሙ የልብሱን ለፎው ሲጠቀሙ በኢየሱስ ስም ይህንን በረከት በላዩ ላይ አወጅኩት። እግዚአብሔር ብርሃን በርቶልሃል፣ ተነስ፣ አብራ። አትቆም፣ አትፍራ፣ እኔ ከአንተ ጋር ነኝ። ተቃውሞን አሳልፈ እሰጣለሁ፣ ተግዳሮትን አሳልፈ እሰጣለሁ። እሳት ያነዳሉ፣ ግን አትቃጠልም። አጥር ይሰራሉ፣ ትዘላለ ሁሉ ጋር ይቆፍራሉ፣ ታልፋለህ። የሚቋቋም የለም። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር ይሆናል። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ከአንተ ጋር ይሆን። የበረከት ዓመት ይሆን ይኸው ነው እንግዲህ፣ ቆይ ጨዋታ ይሠራሉ ትዘላለህ አላለም። እያበራ ሂድ ሲለው ሰውየው ጥቁር ነው፣ ምኑ ነው የሚያበራው? አንተ ሰውዬ ችግር አለበት። አዮባ እኔ አንድ ያስተዋልኩት ነገር ግን ምን መሰለህ፣ እውነት ሰው አይጣ ሰማ። አዮባ የሰው ልጅ አይጣ ግን እውነት፣ ምንም ቢሆን ምንም አሁን እንደው ቤተክርስቲያን የሚጠሉ በጣም ብዙ ፐርሰናል ችግር ያለባቸው ሰው ቢሆኑም ግን የሰው ልጅ አይጣ በጣም በእውነት እውነት ለማውራት የዩ ጭፍ ሀገር ስር ያው የገንዘብ የሚባል ነገር አስቸጋሪ ለእግዚአብሔር ቃል ሰው መወገንትቶ ገንዘብ አሳዳጅ ሲሆን መጨረሻው በቃ እንደዛ ነው የሚሆነው እና ጌታ ለሐዋርያት ያላቸው ነገር እና አሁን እነዚህ ሰዎች ጋር የምንመለከተው ነገር በጣም ያሳዝናል። አንድ ነገር ልበልና ዮባይ እንትን ጨርሳለሁ። አንድ ደቂቃ ውስጅ ምንድን ነው ታች ያላችሁ ሰዎች አሁን ዋናው ፖይንት ምንድን ነው? ጽጌ ስጦታ እዚህ ጋ ማን ነው? መምህር ጌታቸው ለዩ ጩፋ መስገዱ ምን ያህል ሂፖክሪት እንደሆኑ ማለት ምን ያህል ደብል ስታንዳርድ እንደሆኑ ብዙ ጊዜ ተነጋግረናል። ብዙ ጊዜም አውርተናል። ግን አንድ እንድታስተውሉት የምንፈልገው ነገር ምንድን ነው፣ አሁን ያሉ ተሐድሶ እንቅስቃሴ አራማጆች ሳይሆኑ ሁሌም ተሐድሶ በቃ ቤተክርስቲያን ላይ በአጠቃላይ በቃ የተሐድሶ አራማጆች ነው ብለው የሚነሱ ግለሰቦች ብዙ ጊዜ አይታችሁ ከሆነ መጨረሻቸው ወዴት ነው ነው ጥያቄው። መጨረሻቸው ምን እንደሚሆን ማስተዋል ይፈልጋል አሁን ለምሳሌ ቅድም እንደተነጋገር ነው ቅርብ ዓመታት ላይ ታድሶ ነን በቃ ኦኬ በእግዚአብሔር መንፈስ ተመርተን ነው እንዲህ ነው እንዲህ ነው ቅብርጥሴ ቅብርጥሴ ታድሶ እንቅስቃሴ የምናራምድ ሰዎች ነው ብለው ተነሱ እነሱ ስንት ቦታ ተከፋፍለው አለቁ ስንት ቦታ ቅድም እንደተባለው አንዱ ኢቭን አንዱ ሌላው ጋር ሄዶ አምልኮ እስካለመፈጸም ድረስ እስከ መበታተን ድረስ ኦኬ ይሄን ማን ያደረገው ከተባለ የቤተ ክርስቲያን አምላክ እግዚአብሔር አምላክ ነው። በቃ ቋንቋቸውን እንደ ባቢሎን ሲደበላልቅባቸው ቤተ ክርስቲያኑ ላይ በጠላትነት ሲነሱ፣ በልባቸው በክፋት ተሞልቶ በጠላትነት ቤተ ክርስቲያን ላይ ሲነሱ እግዚአብሔር እንደ ባቢሎን ቋንቋቸውን ሲደበላልቅባቸው እንመለከታለን። በትምህርት አይገናኙ፣ በአይዲዮሎጂ አይገናኙ፣ በምን አይገናኙ፣ ግን ሁሉም በጋራ ኮመንሊ የሚያራምዱት አንድ አቋም ምንድነው ከተባለ ቤተ ክርስቲያንን ይጠላሉ። ቤተ ክርስቲያንን ይጠላሉ። እነዚህ የመጀመሪያዎቹ ሀዳስያን የሚባሉትን ብትመለከቱ ለምሳሌ እነ ሉዊተር እነ ዙንግሊ እነ ካልቪንን ብትመለከቱ ሲነሱ በጊዜው ማለት ነው ለምሳሌ እንደዚህ አይነት ባህሪ ነበራቸው። ለእግዚአብሔር ወንጌል ቀንተው ምን ብለው ነው የተነሱት። በኋላ ግን በቃ የግለሰቦች የግለሰብ ነው ያደረጉት ሁሉ ነገር፣ እርስ በእርሳቸው በጥላቻ የመሰዳደብ የመነቋቆር ምናምን እንደዚህ እንደዚህ ነገሮች እና ይሄ ምንድን ነው የሚያሳየው ከተባለ እነዚህ ራሳቸውን ታድሶንን ወይ ደግሞ ቤተክርስቲያን እናድሳለን ብለው የሚነሱ ግሩፖች ሁሌም ለእግዚአብሔር ቃል የተቆረቆሩ ለወንጌል ያሰቡ ይመስላሉ። ነገር ግን ከጀርባ ከበስተጀርባ ያለው ኢንቴንሽን የራሳቸውን ፍላጎት የማሟላትና የማሟላ ጉዳይ ነው። አንድ አለመሆናቸው ደግሞ ምን ያሳያል የሚል ከሆነ ብለን የምንጠይቅ ከሆነ ዮሐንስ 17 ላይ ጌታችን ኢየሱስ የተናገረው ነገር አለ ኦኬ። ወደ አባቱ በሚያደርገው ጸሎት ሊቀ ካህን እንደመሆኑ ወደ አባቱ በሚያደርገው ጸሎት ምን አለ? አባቱ ሆይ እኔ እናንተ አንድ እነሆንነ እነርሱም አንድ ይሆኑ ዘንድ አሁን እነዚህ አንድ አይደሉም። በቃ በቀላሉ በቃ የግለሰቦች ፍላጎትን የሚያሟሉ እንጂ የጌታ ቤተክርስቲያን ላለመሆናቸው ትልቁ ማስረጃ ይሄ ነው። እና እውቀት ቢኖራቸው ጥሩ ነበር፣ እንደ ወተው መወያየት ቢችሉ እውቀት ቢኖራቸው ትምህርታዊ ነገር ላይ ተሐድሶዎች ጥሩ ነበር። ብዙ ብዙ ላይክ መወያየት የምንችልባቸው ቶፒኮች አሉ ብዙ። ግን እንደምታውቁት ያው፣ እንደው ዝም ብሎ የሆነ የሆነ ነገር ውስጥ የመደበቅ አይነት ነገር ነው ብዙ ጊዜ የምንመለከተውና በሐሰት ቸርችንም የመክሰስ ነገር ነው የምንመለከተውና፣ እንደው ወደ ልባቸው ይመልሳቸው። እውነት ለማውራት እኔ በዚህ ዕድሜ ትልቅ የሆነ ሰው አሁን ያሬዱ ያሳየን ቪዲዮ ላይ እንደዚህ ትልቅ የሆነ ሰው አንድ ያው ጩፋ ዞሮ ዞሮ አጭር ባሪ ወንበዴ ነው፣ ምንም ጥያቄ የለውም፣ ይታወቃል ይሄ እና እሱ ግር ስር ምናምን እንደዚህ ተደፍቶ ግን በማግስቱ ደግሞ ቸርችን ሲሳደብ ስትመለከቱ እንደው በቃ እግዚአብሔር አያዋርዳችሁ፣ እውነት እግዚአብሔር አያዋርዳችሁ። እና እንደዚህ አይነት ህብረት ውስጥ የሚያላችሁ ምናምን ሰዎች ካላችሁ እንደው ለትምህርት ተጨነቁ፣ ቢያንስ ለትምህርት ተጨነቁ። አሁን ይሄ ግለሰብ ነው እንግዲህ በዩ ጩፋ የተቀባ ግለሰብ ነው። መካነ ኢየሱስ እዩ ባቀደም ያሳየን ቪዲዮ ላይ ደግሞ መካነ ኢየሱስ ቸርች ሄዶ ሲያስተምር የተመለከት ነው እና ለትምህርት ቢያንስ እስኪ ግድ ይኑራችሁ፣ ፕሮቴስታንቶች ለትምህርት ለእግዚአብሔር ቃል ግድ ይኑራችሁ። ኦኬ ለእግዚአብሔር ቃል ግድ የሆነ ሰው በውስጥ ውስጥ ይጽፍልኝ፣ ይቅርታ እና ለእግዚአብሔር ቃል ግድ ይኑራችሁ በተቻለ መጠንና እና መካነ ኢየሱስም ደግሞ እንዲህ ምንድን ነው በቃ ጴንጤዎች ውጠው ሊጨርሷት ነው። ይሄው ተሐድሶችም ገብተው አዳራሾቿ ውስጥ ይፈነጩባታል። መካነ እየሱስም እንደውም እንደሚሻላት አናቅም። እዮባየና ይህን ለማለት ያክል ነው። እግዚአብሔር ያክብር። አመሰግናለሁ እና ሰላም። ዘጠኝ ሰዓት ከሀያ አምስት ሆነ ሰዓቱ፣ ለካሳንተ ሰዓቱ ሄደ። እናመሰግናለን። በጣም ይቅርታ መምህር ጌታቸው፣ በጣም ይቅርታ በተናገርነው ነገር ምናልባት ከተከፉ እንዴት ልግባ? ምናምን እየተናገራቸው አይነት ነገር ስለጻፉ ይቅርታ። ስለሱ ግን ቢገቡ ደስ ይለናል። በውስጥም ጽፌሎት አውርተን ነበረ። ስልክም ግን አላኩልኝም። ረስተውት ከሆነ ይልኩልኝ፣ ካልሆነም አሁን በተነሳው ሀሳብ ላይ ግን ቢገቡና ብናወራ ደስ ይለኛል። በተለይ የጠየቅናቸው እውነት ለመናገር ከዛ ከነበሩት የተሻለ ያብራራሉ ብዬ አስቤ ነበረ እና ቢኖሩ ቢያንስ የተወሰነ ነገር መዋየት እንችላለን ብዬ ማስባለው ከቤቱ ህግ አንጻር በእርግጥ ማውራት ባይቻልም፣ ግን የተሻለ መረዳት እንዳለው ታምናለው እና ቢገቡ የተወሰነች ደቂቃ እንኳን ብናወራ ደስ ይለናል። እጅግ በጣም በፍቅር በሰከነ መልኩ ሀሳቦትን ለመግለጽ እንኳን ቢገቡ ማለት ነው። ምንም ችግር የለውም። እዛም ሊገቡ አልነበረ፣ ኔትወርክ ነው ያስቸገሩት አይደል? በቃ እዚህም ቢገቡ ችግር የለውም እኮ እየጠበቅ ኖት ነው አሉ ግን እዮባ አሉ ስቢያቸው አሉ ይህም ብላ የእሳቸው መምህርነት እስገን በቲክቶክ ነው የጸደቀው ወይነስ እንዴት ነው የሚለው ነገር ጥያቄ ነው። እኔ አንድ ነገር ግን በጣም የገረመኝ ነገር ብል ደስ ይለኛል። እዮባ ናልባት ቅድም ጀምሮ የተውኩት የቅድም አለበታልና፣ እንዴ በቃ የሆነ አዲስ ነገር ሊያሳየ ምን ሊል ነው የሰውየሆነ ብዬ ጠብኩ ነበርና ቀጥሎ ለዚያ ማስረጃ ሲያደርግ እንግዲህ ቤዛ ዊተ ዓለም መቤታችን ቤዛ ዊተ ሁሉ ዓለም ትባላለች ብሎ አለ ማለት ነው። እና ከዛ ቆይቶ ልክ ሌላ ሀሳብ ደግሞ ሲነሳ አብራራው ነው አይ እንደሱ ስንልና የንትናማ ለንትን ጊዜ ነው፣ የንትና ለንትን ጊዜ ነው የሚል ሀንሳ በዝቶ ሲያብራራ ነበርና እኛ የሆን ነገር ስንል ወይ ደግሞ በኦርቶዶክስ ቤተክርስቲያን የሆነ ሀሳብ ሲነሳና ሲባል ከምን አንጻር ተባለ፣ ለምንድ የተባለው አውዱ አይታይም። አውዱ እንዲታይ ምናምን አይፈለግም። አውዱን ማንሳትም ማብራራትም አይቻልም። ሲምፕሊ እንደሚሆነው እንዲህ ይላሉ፣ እንደዚህ ትላለች ምናምን ብሎ ለመተቸት ነው የሚያስቀምጡት። አይ እንዲህም እኮ ይላል ግን መጽሐፍ ቅዱስ ስትለው አይ እሱማ ይብራራል ምክንያቱም እንደዚህ ሲል እንደዚህ ሲሆን ነው፣ ለእገሌ ሲሆን እንደዚህ ነው፣ ለእንትን ሲሆን እንደዚህ ነው ብላ ይብራራሉ ነው። አይ ቲንክ አንተ አንስተው ነበር መሰለኝ እዛ ጋር ለምሳሌ እኛም ቤታችንን ቤዛ ስንል ከምን አንጻር ነው የምንለው የሚለው ነገር መታየት አለበት ብለ ነበረ። መልሶ ሳይብራራ የራሱን ሀሳብ አነሳ። እና ይሄ እንዴትም አድርገው አጣመው የኦርቶዶክስ ቤተክርስቲያንን መክሰሻ አሁን ትምህርት መመስረት አይደለም። ሲጀመር ክሊር የሆነ ትምህርት የላቸውም። ኦብቪየስሊ እነሱ የሚያውቁታል። የተመሰረተም ዶክትሪን የላቸውም። ግን ያለውን ዶክትሪን ራሱ እንዲጣመም፣ እንዲፈርስ በእርግጥ አዎ፣ ፈርሷ ማፍረስ ነው የምፈልገዋለሁ እኮ ሶ የማፍረስ እንጂ የተቀመጠ ትምህርት የምርም ደግሞ አሁን ይሄ በዚህ በዚህ ተሳስቷል ብሎ በቅንነት የማስረዳ ሳይሆን ይልቁንም የኦርቶዶክስ ቤተክርስቲያን አታክ የሚያደርግ ነገር የማቅረብ እንዱን ሀሳብ ማለት ነው። እንግዲህ የምስጢረ ሥጋዌን ትምህርት ኑፋቅ ያለበት ለማለት እመቤታችን ቤዛዊተ ኩሉ ዓለም ተብላለች፣ ስለዚህ ኑፋቂ ያለበት ምን አገናኙ? ምስጢረ ሥጋዌ ስንማር ስለ ነገረ ማርያም ነው እንዲ ምንማር? ምስጢረ ሥጋዌ ሌላ ትምህርት ነው። ነገረ ማርያም ሌላ ትምህርት ነው ነው በዚህ ልኬት የተጣመመ ምልክታ ብቻ ነው ያላቸው። ዞሮ ዞሮ ግን የመጨረሻ አላማቸው ታርጌታቸው ኦርቶዶክስ ቤተክርስቲያንን ማጥቃት ነው። እና እነዚህ ሰዎች እንግዲህ እግዜር ይርዳቸው ብሎ ማለፍ ነው። ያ አስቸጋሪ ነው። እንደው ከተቻለ ነገሮች ቢመቻቹና እንደዚህ ቀስ ብሎ ምናምን ጥያቄዎችንም በስርዓት እየተጠያየቁ ምናምን ማውራት ቢቻል ጥሩ ነው። ብዙ ጊዜ መምህር ጌታቸው ቤት እኮ ልክ ምናምን አውቃለሁ ለመግባት የሆነ የሆነ ጊዜ አያስገቡም። ሰው አያስገቡ እና አሁንም እየጠበኩት ነበር። አልገቡም። በቃ እንውጣ መሰለኝ። እሺ በቃ ደህና ደሩ ሰዎች። እሺ በቃ እናንተም እረፍት አድርጎ። ሰዓት ሄዶባቸዋል። ሰዓቱ ሄደ። ደህና ደሩ የነገሰው ይበለን። እናመሰግናለን ሁላችሁ ነው ሁላችንም ደግሞ ቃሎት ያሰማልን። መልካም አዳር። እሺ ቃሎት ያሰማ። ይኸው በይ መልካም ለ